በስማ በወሉ መንፈስ ቅዱስ አህዶ አምላክ አማአስሩ ለሰኔ ብዛት ለት ሆና ሰማይ ተደናግል ቅዱሳት አንድ አምላክ በሚሆን ባብ በወል መንፈስ ቅዱስ ስም ሰኔ አስር በዝች ቀን ቅዱሳት ደናግል ለባሞንና ብስጥሞስ እናታቸው ሶፊያ በሰማይትነት ሞቱ። እንዲህም ሆነ። ስሙ አርፍኖስ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ ሊደናግል ወዳሉበት ወደ ግህሞን ደረሰ። በዚያም አደረ። በዚችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህ ለምን ትተወኛለህ? ተነስተ ተጋደል፣ ለአንተና ሰማይት መሆን ለሚሹ ሁሉ አክሊል ተዘጋጅቶልሃልና፣ አሁንም ተነስተ ወደ መኮንኑ ሂድ፣ በፊቱም ቁመ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመን አለው ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስቶ ከእነርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። በመኮንኑም ይዞ ጽኑ ስቃይን አሰቃያቸው፣ ወደ ወይን ቤትም ጨመራቸው። ከጥቂት ቀኖችም በኋላ ከዚህ አውጥቶ ከቅዱስ ዋርስኖስ ጋር ወደ ስንሆር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ጥጣን እጠኑ አላቸው። ባልታዘዙም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናውና ቁስላቸውን ፈወሰ። ከዚህም በኋላ መኮንኑ ከእነርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስ ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሳቸው የሆነ መልካም ልብሶቻቸውን እየሰሩ ለምግባቸውም ይሸጡ ነበር። የተረፋቸውንም የሚመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆረጥ ለባለሰይፉ ላከ። የሰያፊው ስም አውሎጊስ ይባላል። ወደ እርሷም በቀረበ ጊዜ ፊቷን እንደ መላይት ፊት ብርሃንን ተመልቶ አየና ፈራ። እርሷም ወደ መኮንኑ እንዲወስዳት እንጂ እንዲገላት የእግዚአብሔርን ጸጋ አስገነዘበችው። ቤተሰቦቿም ተሰናበቷት። ጸንፋ ከሚባል ሀገርም ወጣች። ወደ ሀገረ ጻ ደርሳ መኮንኑን ተገናኘች። ከቅዱስ ወርፍ መርሳ ከባልንጀሮቻቸው ጋር እርስ በእርሳቸው ሰላምታ ተሰጣጦ ሰያፊውም አውሎጊስም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማይትነት አክሊል ተቀበለ። እንዲሁም እሊያ ቅዱሳን ደናግልም ራሳቸውን ቆረጧቸው ገላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞም ግን ጽኑ ስቃይን ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚህም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናትና ያስችላት፣ ቁስሎቿን ይፈውሱላት ዘንድ መኮንኑ ወደ ወይን ቤት አስገባት። በዚያም ጥቂት ቀን ኖረ። ወደ ፍርድ ሸንጎም አቅርቦ ለአማልክት ሰዊ ያላት ባልሰማችም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማው ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከባዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲህም እናቷንና እህቷን በሰይፍ ቆረጧቸው፣ በመንግስተ ሰማያትን የድል አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ሰላም ለሶፊያ ዋላ ዋለዲሃ ዲማሞን ወብስጣሞስ ዘተሳተፉ ይስንዋል ለስም ምስለ ዋርፎማ እማ ወዮና ዘሀገረ ጽዩፋ እምነወዲ ኪያ ይህቅፋ ከመጎሊሃ ታቅፍ ዶርሆ በክንፋ። በዚችም ቀን የሰማይት አፍሊሞን የአባን አንና የይካ የእረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትን በሰማይት ደስ ተሰኙባት። በዚችም ቀን እውነተኛ ምዕመን ከሆነ ከንጉስ ቆስጠንጥኖስ ዘንድ የጣዖታት ቤቶችም እንዲዘጉ፣ አብያተ ክርስቲያናት እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያች መልእክት ወደ እስክንድሪያ ከተማ እንደዛሬዋ ቀን በደረሰ ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለትን ደስ አላቸው። የጣዖታት ቤቶችም ዘጓቸው፣ አብያተ ክርስቲያናትም ተከፈቱ። እንደ ዛሬው ዕለት ዕለት በዓል አደረጉ። ይኸውንም ቆስጠንጢኖስ በነገሰ ጊዜ በ11 ዓመታት ነበር፣ ለእስክንድሮስ ሊቀ ጳጳሳት በሾማቸው በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በቁሳን ጸሎች ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።

ለዘ አንበቦ ወለዘ ተርጎሞ በነሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም ሐራቂ ተኩሉ እንባይስ ሁረይ ማረነ ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ያሳደርብን። አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ይክፈለን። ሀገራችን ጽኖ ሰላም ያደርግልን። አምላካችን እግዚአብሔር በመከራ በስቃይ ውስጥ የሚገኑ ወገኖቻችን በምሕረቱ በቸርነቱ ይጎብኝልን፣ ከቅዱሳን ረድኤት በረከት ይክፈለን። አቡነ ዘበሰማያት የተወደዳችሁ የልቃናት ሚዲያ ተመልካቾቻችን እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረ መርሐ ግብር ይህንን ይመስል ነበር። በፕሮግራማችን ብዙ እንዳተረፋችሁ ባለሙሉ ተስፋ ነን። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችን ጋር